ምግብ ከመመገብ በፊት ወይም ከተመገቡ በኋላ እጅን መታጠብ ተራና የተለመደ የየዕለት ተግባር ነው ብላችሁ ታስባላችሁ። በዓለም ዙሪያ ለሚኖሩ በሚሊዮን ለሚቆጠሩ ሰዎች ግን ይህ ሕይወት አድን ተግባር ነው። ሕፃናት በይዋህ ልቦናቸው ያገኙት ውሃ ላይ ይንቦጫረቃሉ። አትክልትና ፍራፍሬ የሚሸጡ ነጋዴዎች አትክልትና ፍራፍሬን በየመንገዱ ዳር ይሸጣሉ። በዚህ ሁላ ክስተት መሃል ግን አንድ አነስተኛና ደቃቅ እንዲሁም በዓይን ሊታይ የማይችል ህዋስ እንደ ልቡ ይዘዋወራል። እሱም ሄፓታይተስ ኤ ቫይረስ የሚባለው ነው። ለዘመናት ያህል የሄፓታይተስ ኤ ቫይረስ በግልጽ በሚታዩ ቦታዎችና አጋጣሚዎች ተደብቆ ኑሯል። ዛሬ ይህንን ድብብቆሽ እንቋጨዋለን። እንደ ሄፓታይተስ ቢና ሲ ዝነኛ ጓደኞቹ ወይም ዘመዶቹ በደም ንክኪ፣ በመርፌ ስለታማ በሆኑ ነገሮችና በግብረ ስጋ ግንኙነት አይደለም የሚተላለፍ። ከዚህ ይልቅ በጣም ቀላል በሆነ መንገድ ነው። ይህም ንጽህናው ባልተጠበቀ ምግብ፣ ውሃና ንጽህናን በተገቢው መልኩ ባለመጠበቅ ይተላለፋል። የሚያሳዝነው ሄፓታይተስ ኤ መኖሩ ሳይሆን በሽታውን እንዴት መከላከልና ማስቆም እንዳለባቸው የሚያውቁ ሰዎች ተጎጂ ሆነው መገኘታቸው ነው። ዛሬ በዚህ ቪዲዮ ሄፓታይተስ ኤ ምንድን ነው፣ እንዴት ይተላለፋል? ምርመራና ህክምናውስ ምን ይመስላል? በሰውነታችን ላይስ ምን አይነት ጉዳትና እክል ያስከትላል? እንዲሁም ቀላል ምርጫዎችና መንገዶች ከግለሰብ አልፎ ማህበረሰብን እንዴት መታደግ እንደሚችሉ በደንብ እናያለን። አብራችሁን ቆዩ። ሄፓታይትስ ኤ ጉበትን የሚያጠቃ እንዲሁም ከፍተኛ ጉዳትን የሚያስከትል በቫይረስ አማካኝነት የሚከሰት የጉበት በሽታ ነው። ይህ ቫይረስ ታዲያ ሄፓታይትስ ኤ ቫይረስ ይባላል። የጉበት በሽታ ሊያስከትሉ ከሚችሉ በርካታ የቫይረስ አይነቶች አንደኛው መሆኑ ነው። የጉበት በሽታን የሚያስከትሉ ቫይረሶች በርካታ ሲሆኑ ከነዚህም መካከል ሄፓታይትስ ኤ ቫይረስ በተጨማሪ ሄፓታይትስ ቢ ቫይረስ፣ ሄፓታይትስ ሲ ቫይረስ፣ ሄፓታይትስ ዲ እንዲሁም ሄፓታይትስ ኢ ቫይረስ በዋነኝነት የሚጠቀሱት ናቸው ሄ ቫይረስ ፒኮሮና ቫይሪዴ ከተሰኘው የቫይረስ ፋሚሊ የሚመደብ ሲሆን ከ27 እስከ 32 ናኖሜትር ብቻ የሚለካ መጠንና ግዝበት ያለው በጣም አነስተኛ የቫይረስ አይነት ነው። ምንም እንኳን መጠኑ በጣም አነስተኛ ቢሆንም የጉበታችንን የስነ ምግብ ውደት ስርዓት ማናጋት፣ መርዛማ ንጥረ ነገሮችን ማስወገድና አስፈላጊ ፕሮቲኖችን የማምረት ሂደት በእጅጉ ያስተጓጉላል። ሰዎች ሄፓታይተስ ሲባል ብዙን ጊዜ የሚያስቡት የረጅም ጊዜና ስር የሰደደ በሽታ፣ ረጅም የሆስፒታል ቆይታን፣ እንዲሁም ዘላቂ ጉዳትን ነው። ነገር ግን ሄፓታይተስ ኤ ከዚህ በተለየ ስር የሰደደና የረጅም ጊዜ በሽታ የመሆን እድሉ አነስተኛ ነው። አብዛኛዎቹ ሰዎች በሳምንታት ወይም በወራት ይድናሉ። ይሁን እንጂ ከባድ በሽታና ጉዳትን ሊያስከትል ይችላል። በተለይ ተጓዳኝ የጉበት በሽታ ያለባቸውና አዛውንቶች ላይ የጉበትን ከጥቅም ውጭ መሆን ወይም ደግሞ ሞትን ሊያስከትል ይችላል። ስለዚህ ሄፓታይተስ ኤ ምንድን ነው? በመጀመሪያ ስለ ሄፓታይተስ ኤ ለመረዳት በሽታው እንዴት እንደሚተላለፍ መገንዘብ ያስፈልጋል። በህክምና አጠራሩ ፌኮ ኦራል ወይም ደግሞ ከንጽህና መጠበቂያ የሰውነታችን ክፍሎች ወደ አፍ በመሄድ ይተላለፋል። ይህ ማለት ቫይረሱ ከአንድ ሰው በሰገራ ወይም ስቱል በኩል በመውጣት ወደ ሌላ ጤናማ ሰው በአፍ በኩል በሚመገብበት በሚጠጣበትና ንጽህናን በሚጠብቅበት ጊዜ ይገባል ማለት ነው። ይህም የሚሆነው በቫይረሱ በተበከለ ምግብ፣ ውሃ እንዲሁም ከባቢ ጋር በሚደረግ ንክኪ ነው። ይህ አጸያፊ የሚመስል ቢሆንም በየዓመቱ በሚሊዮኖች የሚቆጠሩ ሰዎች በዚህ በሽታ የሚጠቁበት መንገድ ነው። ደካማ የንጽህና አጠባበቅ ባህል ባለበት አካባቢ አንድ በበሽታው የተጠቃ ግለሰብ ብዙ መቶዎች የሚጠቀሙበትን የውሃ ምንጭ በቀላሉ ሊበክለው ይችላል። ባደጉና የንጽህና አጠባበቃቸው በበለጸጉ ሀገራት ደግሞ በትክክል እጃቸውን የማይታጠቡ የምግብ አቅራቢዎች ወይም ከተበከሉ አካባቢዎች በበቀሉ ምግቦች አማካኝነት ይህ በሽታ ሊተላለፍ ይችላል። ሄፓታይተስ ኤ ካለው አሳሳቢ ባህሪ መካከል በሽታው ራሱን ከማሳየቱ በፊት ያለምንም ምልክት ሰውነታችንን እየጎዳ መቆየቱ ነው። ይህ የጊዜ ቆይታ ታዲያ ከ15 እስከ 50 ቀናት ሊረዝም ይችላል። በዚህ የጊዜ ቆይታ ታማሚው ግለሰብ ምንም አይነት ሜት ሳይሰማው ቫይረሱ በሰገራ በኩል በመውጣት በከፍተኛ ሁኔታ ይሰራጫል። ከዚህ የጊዜ ርዝማኔ በኋላ ምልክት ማሳየት ሲጀምር ከሌሎች በሽታዎች ጋር ተመሳሳይ ምልክቶችን በማሳየት ተጨማሪው ዝግብል ሊፈጥርብን ይችላል። ከነዚህም መካከል ድካም፣ ማቅለሽለሽ፣ ትኩሳት፣ የምግብ ፍላጎት መቀነስ ወይም ጭራሽኑ መዘጋት፣ የሆድ የምቾት መንሳት ወይም ደግሞ ስቶማክ ዲስኮምፎርት ያካትታል። በጥቂት ቀናት ውስጥ ጃውንዲስ ወይም ደግሞ የዓይንና የቆዳ ቢጫ መሆንም ሊከሰት ይችላል። ከዚህ በተጨማሪ የሽንት መጥቆር የሰገራ መንጻትና የጉበት ኤንዛይሞች ወይም ደግሞ ሊቨር ኤንዛይምስ በከፍተኛ ሁኔታ መጨመር ይስተዋላል። እነዚህ ሁሉ ምልክቶች ጉበታችን ከቫይረሱ ጋር ከፍተኛ ፍጥጫ ውስጥ እንዳለ ያሳያሉ። ለህፃናት ሄፓታይትስ ኤ ቀላል ምልክት ወይም ደግሞ ምናልባትም አንዳንዴ በሽታው እንደያዛቸው ሁላ ላይታወቅ ይችላል። ይህም ምልክት አልባ ሊሆን ስለሚችል ነው። ለአዋቂዎች ደግሞ በተቃራኒው በሽታው ከባድ ሊሆን ይችላል። አንዳንዶቹ ለረጅም ጊዜ አልጋ ቁራኛ ሆነው ሊቆዩ ይችላሉ። ከፍተኛ ድካም፣ ትውኪያ እንዲሁም በወደ ላይኛው ቀኝ ከፍተኛ ክፍል ህመም ሊያጋጥም ይችላል። ለምሳሌ በአንድ ከተማ ውስጥ ሊከሰት የሚችልን አጋጣሚ እናስብ። ልጆች በወንዙ ውስጥ ይጫወታሉ። ወደ ወንዙ ገባር የሆነ የፍሳሽ ማስወገጃ ወደ ወንዙ ይቀላቀላል። ከቀናት በኋላ አንድ አትክልት ሻጭ ከወንዙ ውሃ አትክልቶችን በማጠብ ለገበያ ያቀርባል። አንድ ቤተሰብ ይህን አትክልት ይገዛል፣ ያዘጋጃል፣ ይመገባል። ከሳምንታት በኋላ እናት ደካማ ሁና የማቀለሸለሽ ስሜት ይኖራታል። አባት አይኑና ቆዳው ቢጫ ይሆናል። ህጻናት ያለምንም ምልክት ቶሎ ያገግማሉ። አያቶች ግን ሆስፒታል ገብተው መታከም ግድ ሊሆኑ ሊሆንባቸው ይችላል። ይህ የበሽታውን ሁኔታ በተለያዩ የዕድሜ ክልሎች ያለውን ደረጃ ለማሳየት የተጠቀምኩት ምሳሌ ነው። ነገር ግን ይህ አፈታሪክ ወይም ደግሞ ፊክሽን አይደለም። እንደዚህ አይነት ወረርሽኞች ዛሬም በአፍሪካ፣ ኤዥያ፣ ደቡብ አሜሪካ እና ሰሜን አሜሪካ ክፍሎች ይከሰታሉ። የዓለም የጤና ድርጅት ወይም ደብሊውኤችኦ በየዓመቱ 14 ሚሊዮን ሰዎች በሄፓታይተስ ኤ እንደሚጠቁ ይገምታል። ብዙ የበሽታው ጉዳቶች ስለማይመዘገቡና ሪፖርት ስለማይደረጉ እንጂ ቁጥሩ ከዚህም ሊያሻቀብ እንደሚችል ይታመናል። ከእነዚህ ተጠቂዎች ሰዎች ብዙዎቹ ያገግማሉ። ነገር ግን በአስር ሺዎች የሚቆጠሩት ከፍተኛ ጉበት አለመስራት ወይም ፉልሚነንት ሄፓታይተስ አማካኝነት ለሞት ይዳረጋሉ። አሁን ደግሞ ቫይረሱ ወደ ሰውነታችን ከገባ በኋላ እንዴት እንደሚሰራ በጥልቀት ለመረዳት እንሞክር። በቫይረሱ የተበከለን ምግብ ወይም ውሃ በምትወስድበት ወቅት ቫይረሱ በሆድ በኩል በማለፍ ወደ አንጀታችን ይሄዳል። ከዚያም የአንጀት ግድግዳን በማለፍ በደም አማካኝነት ወደ ጉበት ዘልቆ ይገባል። አንድ ጊዜ ወደ ጉበት ከደረሰ በኋላ የጉበት ሴሎችን ወይም ደግሞ ሄፓቶሳይትስ በማውረር በከፍተኛ ሁኔታ መራባት ወይም መባዛት ይጀምራል። የሚገርመው ነገር ታዲያ በሄፓታይተስ ኤ የሚደርሰው ጉዳት ቀጥታ በቫይረሱ አማካኝነት ሳይሆን በራሳችን የበሽታ መከላከል ስርዓት ወይም ደግሞ ኢሚዩን ሲስተም አማካኝነት ነው። የሰውነታችን የበሽታ መከላከል ስርዓት ስርዓት በቫይረሱ የተጠቁ ሴሎችን በሚያይበት ጊዜ ቫይረሱን ለማስወገድ በሚል እነዚህን የራሳችንን የተጠቁ ሴሎች ማጥቃት ይጀምራል። ይህም በጉበታችን ላይ ብግነትን ወይም ደግሞ ኢንፍላሜሽን እና የሴል ወይም የህዋስ ሞትን ያስከትላል። ይህ የበሽታ መከላከል ስርዓት ምላሽ ነው የአይንና የቆዳ ቢጫ መሆን ወይም ደግሞ ጃውንዲስ፣ ድካም ድካም ማለትና ህመምን የሚያስከትለው። ከበርካታ ሳምንታት ፍትጊያ በኋላ የሰውነታችን የበሽታ መከላከል ስርዓት በሽታውን ያሸንፋል። ይህ የሚሆነው በሂደቱ ውስጥ ሞት ካላጋጠመ ነው። ቫይረሱም ከሰውነታችን ይጠፋል። ከዚያም ላይፍ ሎንግ ኢሚዩኒቲ ይኖረናል ማለት ነው። ይህም ማለት ድጋሚ በተመሳሳይ ሄፓታይተስ ኤ ቫይረስ አንያዝም ማለት ነው። ይህ የተፈጥሮ በሽታን የመከላከል ባህሪ የቫይረሱ ኢንፌክሽን ብዙ ጊዜ በማህበረሰባችን ውስጥ በማዕበል የሚፈጠርበት አንዱና ዋነኛው መንገድ ነው። ይህም ማለት ደካማ የንጽህና ልምድ ባለባቸው ሀገራት ህጻናት በልጅነታቸው ለበሽታው ስለሚጋለጡ ዘላቂ የሆነ የበሽታ መከላከል አቅምን ይፈጥራሉ። ስለዚህ አዋቂ በሚሆንበት ጊዜ በሽታውን ለመከላከልና ለመቋቋም ይችላሉ ማለት ነው። ነገር ግን የንጽህና ልምድ እየዳበረና የተሻሻለ በመጣ ቁጥር ጥቂት ወይም ደግሞ ቁጥራቸው ዝቅተኛ የሆኑ ህፃናት ብቻ ለበሽታው ተጋላጭ ይሆናሉ። በዚህም ምክንያት እንደ ማህበረሰብ ለሄፕታይትስ ኤ ቫይረስ በሽታ መከላከል አቅም ይወርዳል ማለት ነው። በዚህ አጋጣሚ ቫይረሱ በተበከለ ምግብ ወይም ደግሞ ውሃ አማካኝነት ሲነሳ ከዚህ ቀደም በበሽታው ያልተያዙና ቋሚ የተፈጥሮ የበሽታ መከላከል አቅም ያላዳበሩት በቀላሉ በመጠቃት ከከፍተኛ ጉዳት ይዳረጋሉ። ለዚህም ነው ሄፕታይትስ ኤ የሽግግር በሽታ ወይም ደግሞ ዲዚዝ ኦፍ ትራንዚሽን የሚባለው። አገራት ካማ የነጽህና ሁኔታ ወደ መካከለኛ እድገት ሲቀየሩና ክትባትን በሰፊው እስኪጀምሩ ድረስ በሽታው ጊዜያዊ መስፋፋትን ወይም ደግሞ እድገትን ሊያገኝ ይችላል። ክትባት ሄፓታይተስ ኤ ክትባት አለውን? ሄፓታይተስ ኤ ክትባት አሁን ላይ ከሚገኙ ክትባት አይነቶች መካከል የሚታመንና ውጤታማ የሚባል አይነት ክትባት ነው። ክትባቱ በሽታ ሊያስከትል የሚያስችል ደካማ ሄፓታይተስ ኤ ቫይረስን ይጠቀማል። ይህም ሊቭ አቲኑዌትድ ቫክሲን የሚባለው አይነት መሆኑ ነው። በዚህም የበሽታ ተከላካይ ስርዓት ሆኖ የሚያጎለብቱ አንቲቦዲስ እንዲመረቱ ያደርጋል። ክትባቶቹ ሁለት ሲሆኑ በስድስት ወር ልዩነት ይሰጣሉ። በዚህም ዘለቀ የበሽታ መከላከል አቅምን እንዲያዳብሩ ያደርጋል። ሄፓታይተስ ኤ ቫይረስ ክትባት ለመጀመሪያ ጊዜ አገልግሎት ላይ የተባለው እንደ አውሮፓያን አቆጣጠር በ1990 ሲሆን ከፍተኛ እምርታን ማሳየት ችሎ ነበር። እንደ አሜሪካ፣ እስራኤል እና አንዳንድ የአውሮፓ ሀገራት ተከታታይነት ያለው ክትባት የሄፓታይተስ ኤ ቫይረስ መከሰትን ከ90 ፐርሰንት በላይ ቀንሶታል። ነገር ግን ብዙ ሀገራት አሁንም ድረስ ቢሆን ይህንን ክትባት በቂ ትኩረት ሲሰጡ አይስተዋልም። ከዚህ ይልቅ በጣም ገዳይ ተብለው ለሚታሰቡ በሽታዎች ክትባትን ይሰጣሉ። ነገር ግን እስካሁን ድረስ የታዩ ወረርሽኞች ይህ አመለካከት ስተት መሆኑን ያስረዳሉ። ለምሳሌ በ1988 በቻይና ሻንጋይ ከ300 በላይ ሰዎች የተበከለ ፍራፍሬን ከተመገቡ በኋላ ታመሙ። ሆስፒታሎች ተጨናንቁ፣ እንዲሁም የሻንጋይ ኢኮኖሚ በእጅጉ ተጎዳ። ይህ አጋጣሚ ለቻይና የማንቂያ ደወል ነበር። ከዚህ ክስተት በኋላ ቻይና ለተሻለ የንጽህና መጠበቂያ መንገዶችና የክትባት ፖሊሲዎችን ለማጽደቅ ችላለች። በተመሳሳይ እንደ አውሮፓውያን አቆጣጠር በ2017 በአሜሪካ ሀገር የመኖሪያ ቤት የሌላቸው ወይም ደግሞ ሆምለስ ኢንዲቪጁዋልስ እና የአደንዛዥ ዕጽ እንዲሁም መድኃኒት ተጠቃሚዎች ላይ የሄፓታይተስ ኤ ቫይረስ ወረርሽኝ ተከስቶ ነበር። ይህ አጋጣሚ በብዙ ሺህ የሚቆጠሩ ሰዎች ሰዎች በሆስፒታሎች ህክምና እንዲያደርጉ አስገዳጅ ሁኔታንም ፈጥሮ ነበር። ቁጥራቸው ቀላል የማይባሉ ሰዎችም ለሞት ተዳርገዋል። ይህ ክስተት ታዲያ ሄፓታይተስ ኤ በሀብት ብዛት የምንከላከለው ሳይሆን ንጽህናን በመጠበቅ ብቻ ልንከላከለው የምንችለው በሽታ እንደሆነ አሳይቷል። ስለዚህ ከዚህ በሽታ ራሳችንንና ቤተሰባችንን በምን መልኩ መጠበቅና መከላከል እንችላለን የሚለውን እኔ በመጀመሪያ ደረጃ ክትባቱን በአግባቡ መውሰድ ነው። በሽታው በከፍተኛ ሁኔታ የተሰራጨበት ወይም ደግሞ የተለመደ የሆነበት ቦታ የምንጓዝ ከሆነ መከ ለመከተብ ምርጫ የሌለው መንገድ ነው። ህጻናት የመጀመሪያውን ክትባት በአንድ ዓመታቸው ይወስዳሉ። ክትባቱን ያልወሰዱ አዋቂዎች ክትባቱን መውሰድ ይኖርባቸዋል። በተለይ ደግሞ በሽታው ከመኖ ወደሆነ አካባቢ የሚጓዙ ከሆነ በምግብ ንግድና ሽያጭ ውስጥ የሚሰማሩ ወይም የተሰማሩ ከሆነ እንዲሁም የተጓዳኝ ጉበት በሽታ ካለባቸው ክትባቱን መውሰድ ለነገ ሊባል የማይችል ጉዳይ ነው። ሁለተኛው ንጽህናን መጠበቅ ነው። ሽንት ቤት ከተጠቀምን በኋላ ከመመገባችን በፊትና የህፃናቶቻችንን ዳይፐር ከቀየርን በኋላ እጃችንን በተገቢ መልኩ ማጠብ ያስፈልጋል። ምግብ ለማብሰልና ለመጠጥ ለንጽህና የተጠበቀ ውሃን መጠቀም፣ አትክልትና ፍራፍሬን እጅን ከተጠቡ በኋላ ልጦ መመገብ እንዲሁም ደግሞ ምንጫቸው ያልታወቀ ምግቦችን ከመምገብ መቆጠብ ያስፈልጋል። ሶስተኛ የንጽህና መጠበቂያ መንገዶችን ማመቻቸት፣ የህብረተሰቡን የንጽህን ውሃ ተደራሽነት ማረጋገጥ፣ ተገቢ የሆነ የቆሻሻ አወጋገድ ልምድን ማዳበር እንዲሁም ደግሞ ስለንጽህና አጠባበቅ በቂ ትምህርት መስጠትና ማወቅ ይገባል። እነዚህ የመከላከያ መንገዶች ከባድና የተወሳሰቡ አይደሉም፣ እንደውም የተሞከሩና ውጤ ታማ የሆኑ መከላከያ መንገዶች ናቸው። ነገር ግን ተጨማሪ ግንዛቤና ትኩረትን ይጠይቃሉ። የማህበረሰብ ጤና ባለሙያዎች እንደሚያስረዱት መከላከል ከማዳን ቀላል ነው። አንድ ወረርሽኝ በድንገት በቢሊዮን የሚቆጠሩ ብሮችን ሊያስወጣ ይችላል። ነገር ግን ክትባት የዚህን ስብርባሪ መጠን ያለው ገንዘብ ብቻ ነው ሊያስወጣ የሚችለው። መልካም አሁን ምርመራና ህክምናውን እንመልከት። የህክምና ባለሙያዎች ሄፕታይታስ ኤ እንዳለ ሲጠረጥሩ የተለያዩ ደም ምርመራዎችን ያካሄዳሉ። ከነዚህ መካከል አንታይ ሄፕታይታስ ኤ ቫይረስ ኢሚኑግሎቡሊን ኤም አንደኛው ሲሆን በሽታው በተፈጠረና ከፍተኛ በደረሰበት ሰዓት የሚታይ ነው። ሁለተኛው የአንታይ ሄፕታይታስ ኤ ኢሚኑግሎቡሊን ኢ ሲሆን ከዚህ በፊት ተከስቶ የነበረ ኢንፌክሽን ከነበረ ወይም ደግሞ ክትባት ወስደን ከነበረ ያለውን የበሽታ የመከላከል ዕቃት የሚያሳይ ነው። የጉበት የጤንነት ደረጃን የሚለኩ ወይም ሊቨር ፋንክሽን ቴስት ለምሳሌ እንደ ኤልቲ ኤስቲና ኤል ፒንዛይሞች መጨመር የቢሊሩቢን ደረጃ በከፍተኛ ሁኔታ መጨመር ሊስተዋል ይችላል። ህክምናውን በተመለከተ ለሄፓታይትስ ኤ ቫይረስ ኢንፌክሽን የተለየ ህክምና የለውም። ህክምናው በዋነኝነት ሰውነታችን በሽታውን በራሱ ማስወገድ እንዲችል የሚያደርግ ድጋፍ ወይም ደግሞ ሰፖርቲቭ ትሪትመንት መስጠት ነው። ታካሚዎች በቂ የሆነ እረፍት እንዲያገኙ፣ በቂ የሆነ ፈሳሽ እንዲወስዱ፣ አልኮል መጠጦችንና ለጉበት ጎጂ የሆኑ መድኃኒቶችን ከመውሰድ እንዲቆጠቡ ይመከራሉ። በዚህ ቀላል ህክምና ሂደት ብዙዎቹ ታማሚዎች ከሁለት እስከ ስድስት ሳምንታት ባለው ጊዜ ውስጥ ከበሽታው ሙሉ በሙሉ ያገግማሉ። ከዚህ ባለፈ ከበድ ያለ በሽታው ሁኔታ በሚገጥምበት ወቅት በተለይ አዛውንቶችና በእድሜ የገፉ እንዲሁም ተጓዳኝ የጉበት በሽታ ያለባቸው ሰዎች ላይ ሆስፒታል መተኛትና ከፍተኛ ክትትል ሊያስፈልግ ይችላል። በጣም ከተባባሰ ግን እነዚህ ሁኔታዎች በሙሉ አልፈው ጉበት ስራውን መስራት ሊያቆም ይችላል። በዚህም ጊዜ ጉበት ነቅሎ ተካላ ሊያስፈልግ ይችላል። ታካሚዎች በማገገም ሂደታቸው ጉበት ቀስ በቀስ ራሱን እያደሰ በመሄድ ሙሉ በሙሉ ራሱን እንደ አዲስ ይተካል። የሚገርመው ጉበት ራሱን እንደ አዲስ መልሶ ይመ ግንባትና የማደግ ባህሪ መኖሩ ነው። ይህም በሽታው በቀላሉ በምንድንበት ወቅት ሙሉ በሙሉ እንዲጠፋ ያስችለዋል። አንድ ጊዜ የዚህ ቫይረስ አንታይቦዲ ወይም ደግሞ የበሽታ ሚሞሪ ከተፈጠረ በኋላ ታካሚው ድጋሚ በዚህ በሽታ አይያዝም። አንድ የተለመደና የተሳሳተ አመለካከት አለ። አንዳንድ ሰዎች የተፈጥሮ ኢንፌክሽን ወይም ደግሞ ከታመመን በኋላ የምናዳብረው የበሽታ መከላከል አቅም ክትባት ወስደን ከምናገኘው በሽታን የመከላከል አቅም የተሻለ ነው ብለው ያምናሉ። ይህ አመለካከት በጣም አደገኛ ነው። በበሽታው ተይዘን የማይገመቱ አስከፊ ችግሮችን ሊያስከትልብን ይችላል። በስ ካለ ደግሞ ሞትንም ሊያስከትል ይችላል። ነገር ግን ክትባት ተመሳሳይ የበሽታ መከላከል አቅምን ያለምንም በሽታ መጋለጥና ጉዳት እንዲኖረን ያስችለናል። ሁለተኛው የተሳሳተ አመለካከት ሄፓታይተስ ኤ የደሃ ሀገራት በሽታ ነው ብሎ ማመን ነው። እውነታው ሲታይ ግን የዚህ በሽታ ወረርሽኝ የሀብት መጠንን የሚለይ አይደለም። ለምሳሌ ከዚህ በፊት እንደጠቀስነው በተለያዩ ያደጉ የአውሮፓ የአሜሪካና የቻይና ሀገራት ተከስተዋል። በተጨማሪም በዓለማችን የሚገኙ ዝነኛ ሬስቶራንቶች ቅንጡ ጀልባዎችና መርከቦች እንዲሁም የሀብታም ቤተሰቦች ልጆች የሚማሩባቸው ቅንጡ ትምህርት ቤቶች ላይ በሽታው በተደጋጋሚ ተከስቶ አይተናል። ስለዚህ ዋና የበሽታው ምንጭ የንጽህና ድክመት እንጂ ድህነት አይደለም። ለተጓዦች ሄፓታይተስ ኤ በቀላሉ በክትባት ሊከላከሉት የሚቻል የጉበት ቫይረስ በሽታ ነው። ምንም ያክል የምንሄድበት ጉዞ አጭር ቢሆንም የምንሄድበት ቦታ የቫይረሱ ከፍተኛ ስርጭት ካለ ክትባቱን መውሰድ ትኩረት ሊሰጠው የሚገባ ተግባር ነው። ቫይረሱ ከሰውነት ውጭ ለወራት ይቆያል። ቀላል ማብሰል ወይም ደግሞ የማቀዝቀዝ ሂደትም ላይገለው ይችላል። በሽታውን ሊያጠፋው የሚችለው ብቸኛው መንገድ ንጽህናን መጠበቅና በከፍተኛ የሙቀት መጠን ምግባችንን ማብሰል ሲቻል ነው። አሁን እስካሁን ያየናቸውን ሀሳቦች በሚያጠቃልል አንድ ታሪክ ልቋጭላችሁ። በአንድ የባህር ዳርቻ ከተማ ውስጥ ከፍተኛ ዝናብ ከጣለ በኋላ አንድ ቀላል የሚመስል ወረርሽኝ ተከሰተ። በጥቂት ቀናት ውስጥ በርካታ ሰዎች ታመሙ። የከተማው የጤና ባለሙያዎች ቤት ለቤት እየዘሩ ህዝቡ የመጠጥ ውሃን አፍልቶ በማቀዝቀዝ እንዲጠቀም እንዲሁም እጃቸውን በሚገባ እንዲታጠቡ አስተማሩ። የከተማው ሬዲዮ ጣቢያ ወላጆች ልጆቻቸውን እንዲያስከትቡ አነሳሳ፣ አበረታታ። በሳምንታት ውስጥ ወረርሽኙ ሙሉ በሙሉ ቆመ። ከወራት በኋላ አንድ ግዙፍ የንጹህ ውሃ ማጠራቀሚያ ተገነባ። በትምህርት ቤቶችም የንጽህና አጠባበቅ ትምህርቶች በቋሚነት ተሰጡ። ከዚህ ቆይታ በኋላ አንድ ነዋሪ ወረርሽኙ እንዴት በፍጥነት ቆመ? ተብለው ሲጠየቁ ቫይረሱ የማይታይ ቢሆንም የኛ ምላሽ ግን ከዚህ የተለየ መሆን እንዳለበት ስለተማርነው አሉ። ይህ እውቀት ኃይል ነው። የሄፓታይተስ ኤ ቫይረስ ድንበር ሀብት ወይም ፍቃድ አይጠይቅም ነገር ግን በበቂ ግንዛቤ በንጽህናና በክትባት ሊቆም ይችላል። ጉበታችን ሰውነታችን ሰዎችን የሚያንቀሳቀሰው ሞተር ነው፤ ልንጠበቀው ይገባል። ስለጉበት በሽታ ምልክቶች፣ እንዲሁም ተያዥ ጉዳዮች የሚያስረዳ ቪዲዮ ከታች ዲስክሪፕሽን ላይ አስቀምጬላችኋለሁ። እንደዚሁም ከላይ ካርዱ ጋር አለ፤ ማየት ትችላላችሁ። ውድ ተመልካቾቻችን፣ ስለ ሄፓታይተስ ኤ ቫይረስ ምንነት፣ መንስኤዎች፣ የመተላለፊያ መንገዶች፣ ምርመራ፣ ህክምናና የመከላከያ መንገዶች ያየንበት ቪዲዮ ይህንን ይመስላል። ይህ ቪዲዮ ስለ ሄፓታይተስ ኤ ቫይረስ በሽታ የተሻለ ግንዛቤ ለማግኘት እንደረዳችሁ ተስፋ አደርጋለሁ። ቪዲዮው እናንተን ከጠቀማችሁ ላይክ በማድረግና ለዘመድ ጓደኛ ሼር በማድረግ ገለጹልኝ። ምክንያቱም መከላከል ከማከም በእጅጉ ይበልጣል። ስለተከታተላችሁን እያመሰገንኩ በሚቀጥለው ቪዲዮ እስክንገናኝ ቸር ያቆየን።